ግዝናና የሰውነት ክብደት አንዲት ርጉዝነት የጤናማ እርግዝና ክብደት መጨመር የምትጨምረው የክብደት መጠን ግን ከእርግዝናዋ በፊት ያለው የክብደቷ ሁኔታ ይወስነዋል። ስለዚህ ይሄንንም የምትጨምረው የክብደት መጠን ለማወቅ እንዲረዳ እያንዳንዱ ከእርግዝና በፊት የነበረው የክብደት መጠኗ ከቢኤምአይዋ ጋር በማነጻጸር ነው። ስለዚህ አንዲት እናት የቢኤምአይዋ መጠን ከ18 በታች ከነበረ ወይም ደግሞ አንደርዌይት የምትባል አይነት እናት ከሆነች ያቺ እናት ከ12 እስከ 18 ኪሎግራም ድረስ መጨመር ሊያስፈልጋት ይችላል። የቢኤምአይ መጠኗ ኖርማል ሆኖ ከ18 እስከ 25 ባለው መጠን ውስጥ የሆነች እናት ደግሞ ከ12 እስከ 16 ኪሎግራም ልትጨምር ትችላለች። አንዲት እናት የቢኤምአይ መጠኗ ከ25 በላይ ግን ከ30 በታች ከሆነ ወይም ደግሞ ኦቨርዌይት ከሆነች ልትጨምር የሚገባው የክብደት መጠን ከ7 እስከ 11 ኪሎግራም አንዴት እናት እርግዝና በፊት ባላት የክብደት መጠን ቢኤምአይዋ ከሰላሳ በላይ ከሆነ ወይም ደግሞ ኦቤት የሚባለው ቡድን ውስጥ የምትመደብ ከሆነ ልትጨምር የሚገባው የክብደት መጠን ከአራት እስከ ሰባት ኪሎ ይችላል። እርጉዝ ነሽ የሚጨምሪው ክብደት ሁሉም ወደ አንቺ እንደማይመጣ ታውቂያለሽ። አብዛኛው የሚሄደው ወደ ልጅሽ እና ለፅንሱ ወደ የሚያስፈልጉት ነገሮች። ከዚህም ውስጥ ትልቁን ድርሻ የሚወስደው የሚወለደው ልጅ ወይም ደግሞ ፅንሱ ጋር ይሄዳል። አብዛኛው ኪሎ ከ3 እስከ 35 ኪሎ የሚሆነው ወደ ጽንስ የሚሄደው ክብደት ነው ማለት ነው። ከዛ ውጪ የእንግዲህ ልጅ እስከ 700 ግራም ድረስ ሊመዝን ይችላል። የእንሽርት ውሃ እስከ 1 ኪሎ ግራም ድረስ ሊመዝን ይችላል። ጽንሱን ለመሸከም እርግዝናውን ለመሸከም ማህፀንሽ ደግሞ እስከ 1 ኪሎ ግራም ድረስ ሊጨምር ይችላል። ጡቶች ደግሞ ከግማሽ ኪሎ እስከ አንድ ኪሎ የመጨመር እድል አለው፣ እንደየሰው የጡት ሳይዝ ስለሚለያይ ማለት ነው። ከዛ ውጪ እርግዝና ላይ አንዲት ሴት ክብደት እንደተጨመረ ከሚያደርጓት ውስጥ አንዱ ያላት የደም መጠን በጣም ይጨምራል። ከዛም ውስጥ አንድ ነጥብ አምስት ከሁለት ኪሎግራም ድረስ በደም መጠን መጨመር ሊመጣ ይችላል። ይሄ ግፊት ሳይሆን ስለውነቷ ውስጥ የሚንቀሳቀሰው የደም መጠን ይጨምራል ማለት ነው። እርግዝና ላይ ሌላ የተለመደው ነገር እብጠት ነው። እግር ላይ፣ እጅ ላይ፣ ሌላ የሰውነት ክፍል ላይ የማበት እድሉ በጣም ይጨመረ ነው። ይሄም ከእብጠቱ ጋር ተይዞ ከአንድ እስከ ሁለት ኪሎ ግራም ድረስ ሊያስጨምረሽ ይችላል። በእርግዝና ጊዜ ከምትጨምራቸው ክብደቶች ውስጥ የእናትየው ስብ ወይም ደግሞ የፕሮቲን መከማቸት ላይ የሚሄደው ሁለት ነጥብ አምስት እስከ አራት ኪሎ ግራም ድረስ የሚደርሰው የሰውነት ክብደት ይሆናል። ተጨማሪ ጥያቄ ካላችሁ በኮመንት ሴክሽን ላይ ያስቀምጡልን። ያን አገልግሎት ለማግኘት አፕሊኬሽናችን ከፕሌስቶር ላይ በማውረድ ሐኪሞችን ማማከር ትችላላችሁ።